እንትና ጆከርን ፈርታ ተቆጥቷት እንዳይሆን አነጋግሯ ምታ እንዲ አነጋግሯ፣ ምን ነው ተርበተ ምን ነው ጮክ ብላ አታውራ ይሏቸዋል። ለምን ስድብ ስለ አለ ሳደብም፣ አስር ሺህ ሰው አለ አይደል፣ ዘር እየተሳደብኩ ድምፅ አልሆንም። ለማህበረሰብ ስለዚች ለሞተችው ልጅ ሰው እየመረጥኩኝ ካልኩኝ የሚያስጨንቀኝ ስለዛችዋ ስለሆነው ስላልሆነው ሰው የግል ጸብንጂ ስለዛች ላረፈችዋ ልጅ አይደለም። ላረፈችዋ ልጅ ቢያንስ እንኳን እንኳን አይደለም ለተሰዋ ለራስ ወገን፣ አይደለም ለኖርማል ሰው እንኳን ለሞተው እንኳን ሶስት ቀን የህሊና ምናምን ይባልለታል፣ አይደለ? ለሶስት ቀን ስለዛ ሰው ታወራለህ። ስለተሰዋው ሰው ምን ማድረግ እንዳለብን በደንብ አውርተህ ነው። ሌላው ትርፍ ነው የሚመጣውን ስለሰው ማውራቱ እንትን። አስጨርሰኝ አስጨርሰኝ ጊዜ ይሰጣል። ስለዛ ሰው ማውራቱ ትርፍ ነው ብዬ ነው ነው

እና ላይ የሰው ልጅ ድምፅ ሆነ አልሆነ አለም ህሊናውን የሰው ልጅ ህሊናውን ይጸጽተው ጊዜ ፈራጅ ነው። ጊዜ ወቃሽ ነው። ጊዜው ይጸጽት ጊዜ እኮ ሲመጣ ያኔ ይጸጽተዋል። ህሊናውን ያሰው ይጸጽተው ድምፅ ሆነ አልሆነ ህሊናውን ይጸጽተው ለማሰባል ባል ሁለተኛ ነገር ደግሞ እኔ እንደ ቤታ ህሊናይን ጸጽቶኝ እንጂ ጆከር ይቆጣኛል፣ አበበ ይቆጣኛል፣ ማን ከበደ ይቆጣኛል ይላል ያልሆን የሆኑት ሰዎችን እየተሰደበ ያልሆኑ ሰዎች እኛ መብታችን ነው ድምፅ አንሆንም የማን ያስገድደናል? የሚሉ ሰዎች አማራንን ብለው ያሉ ሰዎች እነሱ መናገር እየተቻለ እውነት እንኳን ከተናገራችሁ እነሱ መናገር እየተቻለ ድምፅ የምንሆነውን ሰዎች ግን ለምረው አታ ሁል ጊዜ የምንደረገው ጆከር፣ እኔ አሁን ትናንትና ማታ ላይ ነው ያየሁት። ማታ ላይ ሪከርድ ላይ ያችም ሰርጀሪ ቤታ ፈምሳበት እኔ ለአማራ ህዝብ ፈመስኩኝ ብዬ አማራ፣ ጆከር፣ በጣም የተሰማኝ ቆይ አስጨርሴ በማርያም አንድ ነገር አንድ ነገር ይኸውልሽ፣ አዳምጪ ቆያቸው ዋናው የሚበልጠው እታች ያለው ነው። በመጀመሪያ እኔ አዳመጥኩሽ አይደል እንዴ? ለምን እንደ ተጨቃጨቅን እኮ አዳምጪ፣ መጀመሪያ እዛ ላይ ሰምተሽ በፊት፣ አዳምቺኝ። በአንተ የተናደርኩት እኔን አሁን ስሚኝና አንድ ነገር ብቻ፣ ከዛ ኔ እናንች እንቀጥላለን። በመጀመሪያ ደረጃ ሰው የራሱን ሰው የራሱን የሆነ ነው የሚወቅ። ሰውም የራሴን የሆነ ለወገኑ ለራሱ የራሱን እንጂ ሌላ ስንትና ስንት ሌላ ብሔሮች ይቋሉ። ማንም አይነቃሽም ሌላ ብትሆኝ ማን ምን አገባሽ ስለሌላ። ሁለተኛ ነገር አንቺ አሁን የሰራሹ ቪዲዮ ላይ ስንት ቪ አሉ? በቃ ስለዚህ መወቀስ ቀርቶ እጅሽ ልትጎተች ትችያለሽ። ይህንን መያዝ ያለብሽ ግዴታሽ ስለሆነ ነው። ደግሞ የራስሽ የሆነ የሚወቅስሽም የራስሽ የሆነ ሰው ጫላ ቢጭላ ቢሞት አንቺን ዙሮ እንዲያርግ እንዲያርግ የሚልሽ ሰው እንደሌለ ራስሽ ታምንበታለሽ። በራሳችን ሰው ግን እኔ አሁን ዞር ዞር ብዬ ሁሉንም ነገር ሳይ በራስሽ ያለው ነገር በርግ መብትሽ ነው። አልሆንም ማለት እኮ መርምና ገበ ኮመንትሽን ዘግተሽ ቁጭ ማለት ትችያለሽ። ማንም ቢናገር ሰውነትሽን ቆርጦ አይወስድ። ግን ዋናው ነገር ከኛ ከማበህ እኛ ከእኛ ሚዲያ ላይ ካለና ማህበረሰቡ ይበልጣል፣ እዛ ያለው እዛ ያለው ጉዳት ይበልጣል። አሁን አና ጨርስከው፣ እሺ፣ እነግርሃለሁ በባሽ እዛ ያለው ጉዳት ይበልጣል። እኛም እዚህ ላይ ሆነን ላለችን ደቂቃ ተጠቅመን አስር ደቂቃ ራሱ ብንሰጠው ለዛ ማህበረሰብ ትልቅ ነገር ነው። የተለያዩ ትችቶች የተለያዩ አዳምጪየተለያዩ ትችቶች የተለያየ ነገር ይኖረ። ያ ትችት የሚደርስብሽ ለምንድን ነው? ከተበላ ቦታው ላይ ስላልኩ ያሉትኝ አይደለ እሴ ራሱን እያካሄደ ልክ፣ ደግሞ ሰው ሞተ ሲባል ዘራፋ ካኪ ዘራ እነንትና እነቤታ ድምፅ አይሆንም፣ እነ መማር እንዲያውርም ከማለት መጀመሪያ እሱ ከዚህ በፊት ምንድነው ኮንተንቱ ሲሰራ የነበረው ማየት አለበት። ገባ ወቅት እየጠበቅ አይደለም ሰው ላይ ለመሳደብ የምትነሳው ማለት ነው። አንድ ሁለተኛ ነገር ደግሞ እኔ ሁሌ የምናገር ነው፣ ብፈምስም፣ ለምን አለም ላይ ፌመስ አልሆንም ማንነቴን ምንነቴን አረሳም። ተከታዮቼም ደግሞ ጠንቅቀው ያውቁኛል በቃ ጠንቅቃ ያውቁኛል። ድምፅ መሆን ባለቤት ሆናለሁ። ግን ብሄር ብሄረሰብ እየተሳ አሁን እስኪ ው እነዚያውን አሁን አንተ ጋር ተቀምጣ ማለት ነው አንድሙ የምትባል እስራኤል ያለች ልጅ አፏን ስትከፍት ነበር። እሷ ከሰራችው ቪዲዮ ለህዝብ ከሚሰማ እኔ ቤታ የምሰራው ይበልጣል። እኔ የምትተቸኝ አንተ በተቀመጥክ በማለት እኔ የሰራው ቪዲዮ ሰርቻለሁ አለ። ይህን ቪዲዮ ይህን ቪዲዮ ገብተው ስንት ሰው እንዳየ ገብተው ለስንት ሰው እንዳዘ ኦልሞስት አንድ ሚሊዮን ይደርሳል ማለት ነው በዚህ ሳምንት። ለምን እኔ ወጥቼ መሳደብ አለብኝ? ግዴታ ዘር እየተሳደብኩኝ በኮመንት ላይ እንትናን ፈርታ የምታውራ ነው የሚመስል። ጭራሽ ሁሉ ድምፅ ለመሆን አነጋገሬ እነሱ በሚፈልጉን መንገድ መናገር አልሳደብም። ድምፅ መሆን ባለብኝ ለእህቶቼ ድምፅ ሆናለሁ። ድምፅ ሆኑ እንደዚህ እንደዚህ ያለበትን መረጃ ቦታ አሳውቃለሁኝ። ተሳደቢ ነው። ገባህ? ጆከር ህዝብ አልሳደብም። በቃ ትቻለህ። በስድብ ማህበረሰብን አልገባም። በስድብ አዳምጬ ይሰማኛል። እንዴ ሰው ነኝ እኮ አንተ አስበው። አይሰማሽም እያልኩሽ ማሚ። ወታ ምንድን ያለችው? ማሚ ወታ ምንድን ያለችው? ለራሴን ያሙኛ ለአማራ ድምፅ ሁኝልኛል ያመጣል ያለ ተናገር። ለምን ሰው አይናገሯት እአሁን እኔ ስንቱን ልመልስልሽ? አሁንእ በጣም ተሰምቶ ነው ጌታ ምስክሬን እግልጹን ነው የምነግርህበጣም ደብ እኔ እዩልሽ፣ እኔ አሁን አንድ ግለሰብ ነኝ። ገብቶሻል? አንድ ግለሰብ ነኝ። ግን አሁን እኔ መወቃቀሱን፣ መነጋገሩን የናርጉ መባባሉ ማንም ምን ቅሬታ በዚህ ሰዓት ቅሬታ ይኖረዋል ብያልገን ለምን ለማህበረሰብ ውስጥ ግን አሁን አትወቃቀሱና፣ ቀናት ያዙና፣ ይሄ በደም ድርግ ሲል ትዳከላላችሁ። አሁን አንቺ እየሰራችሁ የሚመጡት አዳምጥኝ። አሁን ትላንት አንድ አንድ ያንን ሰራሽ አይደለ ዛሬ ደግሞ ተደግሟል። አይቻለ ስቶሪ ላይ ያርጋለ ማን መጀመሪያ ማን ያደረገው ይወሉን? ማን አቆ ጋፋይ ሰው ምትወቅ ሰው ቆይ፣ ጆከር ልንገርህ፣ ሰው ሰው ለመውቀስ ምትደርሰው ምንም ላላረገ ሰው ተዘብዝፍ ቁጭ። አሁን እዚህ ጋር አማራ እየሞተ ነው። ቤት ታረባ እባክሽ አንዴ ድምፅ ቤት ምን አባታችሁ ነው? እንደናንታ አትሆንም። ሚዩት እኔ ቤት እንደፈለጉ ነው የአማራ ልጆች እንደፈለጉ ማለት ነው። ስለሆንሽ እኮ ነው ስለሚወክልሽ ነው ማህበረሰቡ ስለሚወክልሽ። አይተዋል፣ ቼክ አድርገዋል። አለመሆኔ ኖ እንደዛ ካሉሽም ችግር የለውም። በዚህ ሰዓት ብትተቻቹ ችግር የለውም። አሁን ግን እየወንጅ ቆይ፣ አዳምጪኝ። እንዴት ነገሮችን ሁሉ አዳምጪኝ። ነገሮችን ሁሉ በሚገባ መልኩ እያደረግሽ ግን አሁን ብትነገርና ሰው ቢናገርሽ ከሰው በላይ እኛንን የምንናገረው ሌላው ሰው ነው የሚናገር ለምን ጥያቄ ይነሳል? እኔ ሁሉንም እኮ አይቻለሁ። እኔም አንቺም አንድ አይነቶች ነው። ጆከር ገባሽ? ጆከር አሁን እኳ ልትረዳኝ ያልፈልግከው አንድ ነገር አለ። እኔ ምን ላድርግ? እኔ እያለ ያልኩትኝ ሰው ሲሞት ሰው ሲያርፍ ሰው ሲሰዋ በየቤቱ እየተካሄደ በየኮመንቱ እየተካሄደ አንቺ ለምን ድምጽ አትሆኝም? የአማራ ሕዝብ ያለቀ አንተ ለምን አትሆንም? እንትን አልሆነችም። አሁን እየታየኛለሁ ማለት ነው። የሰዎች የግል ጥላቻቸውን አንድ እያንጸባረቁ፣ ሁለተኛ ነገር ደግሞ ማለት ነው ካረፈው ከተሰዋው በላይ የሰው ፉክክር ነው። እንትና ድምፅ ሆና እንትና እንደዛ ከማለት ማለት ነው መጨረሻ ላይ መወቃቀስ። የሰው ልጅ ህሊናውን ይውቀሰው። ጊዜ ፈራጁ ነው፣ ጊዜ ይውቀሰው። ከዛ በተረፈ ሰው ልጅ ማን አንተ ህሊናህን የሚያስደስትን ህሊናህን የሚወቅስ ነገር ታደርጋለህ፣ ድምፅ ትሆናለህ። ሌላም ሰው ግን ትታዘባለች። ደች ወገን እያለች እየሞተ ምንጉርና ትላለች። ልክ ከበረደ በኋላ እንደዚህ እንደዚህ እንደዚህ አልፏል። አሁን ግን እንደዚህ እንደዚህ ስታደርጉ የነበራችሁ ሰዎች አላቸው ብለት ይላል። የልጅቷ አመት እኮ ይዳፈናል። የግለሰብ ነው አሁን የሆነው እኮ አሁን የልጅ አንዲት እኮ አንዲት እኮ አይደለች። ማህበረሰብ እንደ ማህበረሰብ እያለቀ ህዝብ እንደ ህዝብ እያለቀ ነው። አማራ ክልል ላይ ሰላም የለውም። ከስንተኛ አመቱ ነው? ወራትን አይደለም። አሁን ላፊ ሆኖ ብሶ ዩኒቨርሲቲ ተማሪዎች ህፃናቶች ለአቅመ መደፈር ያልደረሱ ዛሬ ላይ የሚደረገውን ነገር ሁሉ ጡት ሁሉ አሁን በዚህ ሰዓት ላይ የሆነ ነገር ሊባል ይችላል ማንኛችንም አማራነት ያለን ትላንትና ለቀነኒ ብዙ ሰው ሲጮኸ አልነበረም ዛሬ ያበደረ ብድር በምድር ነው ማን ነው እስኪ ለእኛ የጮኸ ከቤተ ክርስቲያን እስከ መስጅድ ውረጅ ማንም በሃይማኖት ደረጃ ብሄር እንደ ብሄር ወጥቶ የጮኸልን የለም እኛ እዚህ ጋር አሁን ፊት ለፊት ሰላም እንደሆን ስንቆ አሁን

ጆከር አንድ ተራ ቲክታከርና ማህበረሰብንና ሕዝብን የሚመራ አዳምጠኝ አዳምጠኝ፣ ወይኔ ወደ ሌላ ትውሰደው። ጆከር አሶቹ ግን ምናልባት ከድምፅ ለመሆንና ማህበረሰብ እንደ ማህበረሰብ ንጹሀን እየሞተ ነው ለማለት ይህን ያክል የሚከብድ ነገር የለም። ዋናው ነገር ለህዝባችን ሰላም፣ ከዛ በኋላ ህዝባችን ሰላም ከሆነ በኋላ ወደ ላይ እንከታከታለን፣ እስከፈለግን ጠግበን እንስደድም። አሁን ግን ተከባብረን መቀጠል እንዲያለብኝ ነውን የማም ከማንም ከማንም ጋር ተከባብረን፣ እንደውም እኛ በፍቅር ሆነን ሌላ ብሔር ከኛ ጎን እንዲቆም ነው ማድረግ ያለብን። እሱነ ማለት የምፈልገው እኔም መንገድ ላይ ስለሆንኩ ነው። በይሽ እንደው ፍአርጊዋለሁ እና እኔ ጋይ ይህንን ነው ምለው። አንዳንዶቹ ጭራሽ እኔ በጣም የተሰማኝ በሌላ ነገር አይደለም። አንዳንዶቹ አቃቂር ያወጣሉ። የሰው ልጅ ድምፅ እንዴት መሆን እንዳለበት አቃቂር ለምንም ባላሽ አልወጣም ይላል። አክተር ነኝ እንዴኒ ላይክ አክተር የሆነ ሙቪ ፊልም ምሰራ ነው እኮ ጋይ ስመስለው። እንትና ጆከር ፈርታ ተቆጥቷት እንዳይሆን አነጋግሯ ምጣ እንዴ አነጋግሯ ምን ነው ተርበተ ምን ነው ጮክ ብላ ታወራም ይሏቸዋል እንዴ ለምን? ስድብ ስለ አልሳደብም፣ ያው አስር ሺህ ሰው አለ አይደል? ዘር እየተሳደብኩ ድምፅ አልሆንም ለማህበረሰብ አይጠቅምም። ቢያስብ ያለው አንድ አመት ሞላኝ፣ አንድ አመት እኔ ቤታ ድፍን አደርጋለሁ። ዘር እየተሳደብኩኝ እንትና አልልም፣ ድምፅ አልሆንም። እንትና እንትና ድምጽ እንኳን አይደለ ሳልሳደብ በአግባቡ ለእህቶቼ ድምፅ ስሆን ይኸው ኦሞስ ስድስት መቶ ሺህ ምናምን ሰው ነው ያየው። በቃ በአግባብ እሆናለሁ። እንዲህ ግዴታ እየተነሳው እንደዚህ ጋላ እንዲህ ምንድን ነው ቁርቃል እንዲህ አልልም። በቃ አልፈልግም። እንደዛ በአግባብ ለእህቶቼ አግባብ በሆነ ላልሰማ ሰው በስነ ስርዓት ድምፅ ሆኜ ለወገ ማንም ሰው ኦሮሞም ተነስቶ ለራሱ ድምፅ እንደሚሆነ፣ ትግሬውም ሁሉም ለራሱ ድምፅ እንደሚሆነ፣ እኔም ቤታ ለራሴ ወገን በትክክለኛው ድምፅ ሆናለሁ። አልሳደብም። ፈንዱ በቃ አልሳደብም። ማህበረሰብ ከዚህ በኋላ ፎሎችሁንሳ አንዴም እኮ አንድ ቀን እግዚአብሔር ምስክሬ ነው፣ ፔጃቸው ላይ አንድ ቀን እኮ እንኳን ድምፅ የማይሆኑ ሰዎች ናቸው። እኔንሚታችኝ ደሜ አሁን እሷ ጆከር ባለበት ገብታችሁ ድምፅ እንኳን በጎጥ ሴት ናት፣ ግን እኔን በድፍረት ወጥተው አንሆን ምን ታመጣላችሁ፣ የሚሉትን ሰዎች አትናገሩም እንዴ? አቅማችሁን የላይ ነው። በቃ ለምን እኔ ወጥቼ ስለማልሳደብ በቃ የራሴ ወገን አልሳደብም። ስለምን ይህ ፌር አይደለም። እግዚአብሔር ግፍን የማትፈሩ እንዴ? በኢየሱስም ወይስ ጨርሻለሁ። እረ፣ እኔ የምንናድዳለሁ ግን እየታዘብኩ ነው። በቃ ታዘብኩ ታዘብኩ፣ በቃ እንዴ፣ እኔ ታዘብኩኝ፣ በጣም ነው የታዘብኩት። ማርያምን ሰው ላስገባ፣ ቅድስት ላስገባት። እናንተ እንዴት ናችሁ? እረ ትናንትና ማስጅ ነበር። አይ፣ ያስጠላብኛ እንትና ነው ያምርብሻል። በጣም ጩጭ የሆነ ፊትሽ አዎ፣ ለዛ ኮ ነው በፀጉር የማለሆነ ልጅ ነው ፊት የሚመስለው። እንት አንደር ኤጅ ብሎ እንዳይዘጋብሽ ምንድነው? ፒምፕ እንትን ብጉር ወጦብሽ ነው ጉንጭሽ ላይ። አዎ በጣም ተደበቅ ነው ያስጸጋል። ፓችን ያደረግሽው ፒምፕ ፓች ሞዴሬተሮች የሚዩት አድርጓቸው፣ እሺ።